አዲስ ምዕራፍ የከፈተ እንደሆነ በዘርፉ የተሰማሩ ሁሉ ሚስማ ያልታዩና ያልተዳሰሱ የታሪክ ሁኔታዎችን በማጉራት እንዲሁም ከነገስታት ብሎ ይልቅ የሕዝብን ታሪክ በማሳየት ላይ ትኩረት በማድረግ ብዙ ሰጥቷል። ፕሮፌሰር ላጲሶ ስለ ታሪክ ሚጋኒ ሲጠየቁ ሰው ማለት ምን ማለት ነው የሚለውን አስቀድመን መበየን አለብን ብለው ይመስላል።

በሀገራችን የታሪክ አጻጻፍ ስልት ውስጥ ጎልቶ የሚታየው መዛንፍ የሚታወቁ ናቸው። መርቶ የመጽሐፍ ልማድ ጎልቶ ስላለ አንዳንዱ ታሪክ ሆን ብሎ መተው የተለመደ ስለሆ፣ አንዳንዱን ደግሞ ማጠጨት፣ የተወሰኑ ታሪኮችን ደግሞ ማጋነን በኢትዮጵያ ታሪክ ውስጥ ጎልቶ የሚታዩ ስብራቶች ናቸው። ይህንን የተሳሳተ የታሪክ አከራር ለመቀየር ፕሮፌሰር ላጲሶ ታግለዋል። ጥልቅ በመሆኑ ምሁራዊ ምርምር ሞክተዋል። ታሪካቸው በአግባበል የተሰነድላቸውን ሕዝቦች ለመሰነድ የተለሹ ታሪኮችንም ለማስተካከል የኢትዮጵያ ታሪክ ከነፈራ ታሪክ ትምህርት ወጥቶ የጋራ ታሪክ የጋራ ትምህርት እንዲኖረን ያደረገ